ቀስ ባለ ሁኔታ ዛሬ የምንማር ይሆናል። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። በቀጣይ ይህ ክፍል አንድ ነው። ክፍል ሁለት፣ ክፍል ሶስት እያለ ስለሚቀጥል በተለይ ዩቲብ ላይ ቲክቶክ ላይ በማንኛውም ሶሻል ሚዲያ ላይ እንዲሁም ጓደኛ ከሰው ጋር ስትለዋወጡ በብዛት እንግሊዘኛ በአማርኛ ቴክስት ይጻፋል። እነሱን ለመጻፍ የሚጠቅማችሁ ቪዲዮ ነው። በግሩፕ መማር የምትፈልጉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም በዋትሳፕ ብደውልን ልንታገኙናላችሁ። ቀጥታ ወደ ትምህርቱ። እሺ ቤተሰቦች፣ ወደ ዋናው ትምህርታችን ስንመጣ ምንድን ነው ተባባለ? ነው መጀመሪያ በአማርኛ ቴክስቱን እንጽፋለን። ያን የአማርኛ ቴክስት እንዴት አድርገን ወደ እንግሊዝኛ አማርኛ ቴክስት እንቀይረዋለን የሚለውን ነው ዋናው ሀሳብ ይዘን የመጣ ነው። ስለዚህ መጀመሪያ የአማርኛ ቴክስቶችን እናስቀምጣለን በቅደም ተከተል። አንድ ቁጥር እንደምታዩት እሱ ይላል እሱ። ሁለት ቁጥር ደግሞ እሷ ይላል። ሶስት ቁጥር ደግሞ እሺ ይላል። አራት ቁጥር ደግሞ አቤት ይላል አቤት ይላል። አምስት ቁጥር ደግሞ ወዬ፣ ወዬ ሚሉትን እንዴት አድርገን በእንግሊዘኛ አማርኛ ቴክስት እንማራቸዋለን ወይስ እንዴት አድርገን እንጽፋቸዋለን የሚለውን ይሆናል ማለት ነው የዛሬው ትምህርታችን። ቀጥታ እስኪን ጀምር እሱ ብለን ለመጻፍ እንዴት እንጽፈዋለን? እሱ እ ማለት ኢ ነው የምትጻፈው። እ ብለን ለመጻፍ ኢ ነው የምንጽፋት። እሱ ማለት ኤስ ዩ ነው መሆን ያለበት። ሱ ማን አልኳችሁ? ኤስ ዩ። ስለዚህ እሱ ብለን ለመጻፍ ስንፈልግ አሁን ከዚህ ላይ እንደምታዩት እ ሱ ዋና ፖይንቱ እ እንዴት አድርገን ነው የምንጽፋት። እ ማለት በእንግሊዘኛ አማርኛ ቴክስት ኢ ነው መሆን ያለባት፣ ኢ ነው የምትሆነው፣ ይችኛው ኢ ነው የምትሆነው። ሱ ማለት ደግሞ ማን ነው የምትሆነው? ኤስ ዩ። ምክንያቱም ሱ ማለት ከሰቤት ሁለተኛ ፊደል ስለሆነች ኤስ ዩ ነው የምትወስዳት። ስለዚህ አንድ ላይ እሱ ብላችሁ በእንግሊዘኛ አማርኛ ቴክስት ለመጻፍ ስትፈልጉ ኢ ኤስ ዩ መሆን አለበት ማለት ነው ቤተሰቦች። ስለዚህ እንደዚህ አርጋችሁ እሱ የሚለውን መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ እንሂድ እስኪ። አሁን ደግሞ እሷ የሚለውን እንጻፍ። እሷ ማለት እ ማለት ምን ብያችኋለሁ? ኢናት ብያችኋለሁ። እሷ ማለት ደግሞ ስምንተኛ ፊደል ናት። ኤስ ዩ ኤ ነው መሆን ያለበት፣ ኤስ ዩ ኤ ነው መሆን ያለበት። ስለዚህ እሷ የሚለውን አንድ ባንድ እስኪ በዝርዝር እንየው ከዚህ ላይ እንደምታዩት እ ማለት ከዚህ ላይም ነግሬያቸዋለሁ። እ ማለት ኢኖ ብያቸዋለሁ ኢን ብቻ የምትጽፉ ሷ ማለት ስምንተኛ ፊደል ስለሆኑ ስምንተኛ ፊደሎች ሲጻፉ እንዴት እንደሆነ ከዚህ ላይ ተመልከቱ። ኤስ ዩ ኤን መሆን ያለበት ሁሌም ቢሆን ስምንተኛ ፊደሎች ሁሌም ቢሆን ዩ ኤን ይወስዳሉ ማለት ነው። ስለዚህ ኤስን ትጨምሩና ዩ ኤን ይወስዳሉ። አሁን ለምሳሌ ሉዋ ከሆነ ደግሞ ይችኛው ኤል ትሆንና ዩ ኤን የሚወስድ ማለት ነው። ስለዚህ ለሌሎችም እንደዚህ አድርጋቸው የምትጠቀሙ ማለት ነው። ስለዚህ እሷ የምትለዋ ፊደል እነዚህ ሶስቱ ናቸው ለእሷ የምንጠቀማት ማለት ነው። ሶስቱ ለእ ምንጠቀማት ግን ይች ኢ ብቻን የምንጠቀማት ኢን ብቻ ነው የምንጠቀም። ስለዚህ እሷ ብላችሁ ለመጽሐፍ ስትፈልጉ ኢኤስዩ እሱ ካላችሁ ግን ኢኤስ ዩ። ለእሱ ማለት ለወንድ ሲሆን እሷ ማለት ደግሞ ለሴት ያለው ልዩነት ይህን ይመስላል። በእንግሊዝኛ አማርኛ ቴክስት ማለት ነው። አሁን ደግሞ እሺ ወደሚለው እንምጣ ስ እሺ ስትታዘዙ ማለት ነው። እሺ ብላችሁ ለመጽሐፍ ስትፈልጉ እ ማለት እንደሆነ ነገር ያችኋለው ሺ ማለት ደግሞ የሸቤቶች ኤስ ኤች እንደሚወስዱ ሺ ማለት ሶስተኛ ፊደል ስለሆነች አይ እንደምትወስድ ነግሬያችኋለሁ፣ ከዚህ በፊትም እስኪ አንድ ባንድ እንመልከታቸው። ከዚህ ላይ እንደምታዩት እን ማለት ከዚህ ላይ ሶስተኛ ነው የምነግራችሁ፣ እ ማለት እንደሆነች ነግሬያችኋለሁ። ሺ ማለት ደግሞ ሺ ማለት ሶስተኛ ፊደል ስለሆነ ኤስ ኤች አይ እንደምትወስዱ ማለቶች እኛዋ አይነምትሆኑ። ስለዚህ ሺ የምትባለው ኤስ ኤች አይ ይሆናል። የምትባለው ኢ ይሆንና አንድ ላይ እሽ ብላችሁ በእንግሊዘኛ አማርኛ ቴክስት ጽፉ፣ ኢኤስ ኤች ኢ ታርጉታላችሁ ማለት ነው። ስለዚህ እሺ ይሆናል ማለት ነው። ወደ ቀጣዩ እንሂድ እስኪ። አቤት ይላል አይደል? አቤት፣ አ ማለት ኤ ነው መሆን ያለባት። ቤ ማለት ደግሞ ቢ ኢ ነው የሚሆነው። አንዳንዴ ደግሞ ቢ አይ ኢ ይሆናል። ት ማለት ስድስተኛ ፊደሎች ሁሌም ቢሆን ቫውል አይወስዱም። ኮንሶናንቶች ብቻ ናቸው የሚጻፉ፣ ኮንሶናንቶች ብቻ ናቸው የሚጻፉ። ስለዚህ አንድ በአንድ በዝርዝር እንያቸው እስኪ። አ ማለት ኤ ነው ምትወስድ በያቸዋለው። ቤ ማለት ደግሞ ቢኢ ነው የምንወስደው ምክንያቱም አምስተኛ ፊደሎች ቢአይኢ ይወስዳሉ ቢኢም ይወስዳሉ እንደ ሰው አጸጻፍ ነው ማለት ነው ስለዚህ ቢአይኢ ቢመጣ እንደ ቢ መውሰድ አለባችሁ ማለት ነው ት ማለት ደግሞ ቲን እንወስዳለን ማለት ቲን እንወስዳለን ስለዚህ አቤት ብለን ለመጻፍ ስንፈልግ እንደዚህ አድርገን አቤት ብለን እንጽፋለን ማለት ነው ቤተሰቦች ስለዚህ አቤት የሚለውን በእንግሊዘኛ አማርኛ ቴክስት ለመጻፍ ስፈልጉ እንደዚህ አድርጋችሁ መጽሐፍ ነው ማለት ነው። እስኪ ወደ ቀጠው ደግሞ እንሂድ፣ ወደ አምስተኛው ወይ ወደ የሚለው ማለት ነው። ወደ አምስተኛው ስንመጣ ማን ይላል ነው ያልኳችሁ፣ ወይ። አሁን ሰው ሲጠራችሁ ወይ ትላላችሁ አይደል? ስለዚህ ወይ የሚለውን በእንግሊዘኛ አማርኛ ቴክስት ሲጻፍ እንዴት እንደሆነ ላስረዳችሁ ተከታተሉኝ። ስለዚህ ወይ የሚለው ሲጻፍ ወይ የሚለው ሲጻፍ እንዴት እንደሆነ እንየው። ወ ማለት የመጀመሪያ ፊደል ስለሆነ ደብሊው ኢ ነው የሚጻፈው። የ ማለት አምስተኛ ፊደል ስለሆነ ዋይ ኢ ነው የሚጻፈው። ስለዚህ ወይ የሚለውን አንድ ላይ ለመጻፍ ደብሊው ኢ ዋይ ኢ ይሆናል ማለት። ስለዚህ ወይ ማለት አንድ ላይ ሲጻፍ ደብሊው ኢ ዋይ ኢ። ስለዚህ ወ ማለት ደብሊው ኢ ዋይ ኢ ይሆናል ማለት ነው። ስለዚህ እሱ ብላችሁ ስጽፉ፣ እሱ ስለዚህ ኢ ኤስ ዩ። እሷ ብላችሁ ስትጽፉ፣ ኢ ኤስ ዩ ኤ፣ ይችኛዋ ኤ ናት። እንድግራ እንዳትጋቡ እሺ ስትባሉ ደግሞ እሺ ኢ ኤስ ኤች አይ። አቤት ብላችሁ ስጽፉ ደግሞ አቤት ኤ ቢ ኢ ቲ። ወይዬ ብላችሁ ስጽፉ ደግሞ ደብሊዩ ኢ ዋይ ኢ ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ነው የምጽፉት ማለት ነው። ወደ ቀጣዩ እኒሄድ እስኪ ደግሞ እሺ ቤተሰቦች። አሁን ደግሞ ወደዚህኛው ስንመጣ እስኪ አንድ በአንድ እንዘርዝራቸው። ስድስት ቁጥር ማን ይላል? ደህና ነህ። ስድስት ቁጥር ማን ይላል? ደህና ደህና። ሰባት ቁጥር ደግሞ አለሁ አለሁ ስምንት ቁጥር ደግሞ ምን ይላል አልሄድም ይላል ማን አልኳችሁ አልሄድም ይላል ስምንት ቁጥር አልሄድም ይላል ማለት ነው ዘጠኝ ቁጥር ደግሞ ይከብዳል ይከብዳል ይከብዳል አስር ቁጥር ደግሞ ማን እንላለን ቀላል ነው ቀላል ነው ቀላል ነው የሚለውን እንዴት አድርገን ወደ እንግሊዘኛ እንጽፈዋለን። አማርኛ በእንግሊዘኛ ቴክስት ማለት ነው። እነዚህም በብዛት ያገኟቸው ምንድን ነው? ቲክቶክ ላይ፣ ዩቲዩብ ላይ ስፈልግ ሰው እንደዚህ ብሎ ይጽፋል እና አንዳንድ ልጆች ይህንን ለመረዳት ሲቸግራችሁ ስለማይ እንዴት ነው የሚጻፈው የሚለውን ማለትም ከዚህ ላይ እንደምታያቸው ስድስት ቁጥር ምን ይላል? ስድስት ቁጥር ደህና ነው የሚለው ስለዚህ፣ ደህና የሚለውን እንዴት አድርገን ወደ እንግሊዘኛ እንዴት አድርገን አማርኛ ወደ እንግሊዘኛ እንጽፈዋለን? ማን ሚለውን ደህና። ስለዚህ ስንጽፍ ደን የራሷን ምንጽፍ ህን የራሷን ምንጽፍ ና የራሷን ምንጽፍ እዚያ አንድ ላይ ደህና ብለን በእንግሊዘኛ አማርኛ ቴክስት እንግባባበታለን ማለት ነው። ልክ አማርኛውን ደህና የሚለውን እያንዳንዱ ፊደል ለይተን እንደተግባባው የእንግሊዘኛውም ደግሞ እንደዛ አድርገን ነው የምንግባባው ማለት ነው። ሌላኛው ደግሞ እዚህ ላይ ሰባት ቁጥር ማን ይላል? አለሁ ይላል። ማን አልኳችሁ አለሁ። ስለዚህ አለሁ የሚለውን ደግሞ እናያለን ማለት ነው። ስምንት ቁጥር ደግሞ አልሄድም ይላል። አልሄድም፣ አልሄድም። ዘጠኝ ቁጥር ደግሞ ይከብዳል፣ ይከብዳል። ዘጠኝ ቁጥር ይከብዳል። አስር ቁጥር ደግሞ ቀላል ነው፣ ቀላል ነው። ስለዚህ እንደዚህ የሚሉትን አንድ በአንድ እናያቸው ማለት ነው። እስኪ ደህና ነህ የሚለውን እንየው እስኪ፣ ደህና ነህ ስለዚህ ደ ማለት ዲኢ ነው የምትሆነው ደ ማለት ዲኢ፣ ህ ማለት ደግሞ ኤች ብቻ ነው የምትሆነው፣ ና ማለት ደግሞ ኤን ኤ ነው የምትሆነው ማለት ነው። አለዚያም አንዳንድ ሰዎች ሲጽፉ ደግሞ ደና ይላሉ አይደል፣ ደ እዚያ ና፣ ኤን ኤ እናደርጋለን ማለት ነው። ስለዚህ እስኪ አንድ ባንድ እንለያቸው። ከዚህ ላይ እንደምናየው ደ ማለት በእንግሊዘኛው ዲ ኢ ማለት ነው። ደ ማለት ኤች ብቻ ናቸው ሁለቶች ናቸው ደ ተብሎ የሚጠራ ህ ማለት ደግሞ ስድስተኛ ፊደል ስለሆነች ኤች ብቻ ነው የምትሆነው። ህ ማለት ኤች ነው የምትሆነው፣ ኤች ብቻ ትሆናለች ማለት ነው። ና ማለት ደግሞ ኤንኤ ኤንኤ። ስለዚህ ደህና ብላችሁ ለመግባባት በአማርኛ እንግሊዝኛ ቴክስት ጽፉ፣ ዲኢ ኤች ኤንኤ መሆን አለበት ማለት ስለዚህ ደህና ብሎ ሌላ ሰው ይህንን ሊረዳችሁ ይችላል ማለት ነው። ሌላ ሰው ሌላ ሌሎች ደግሞ አንዳንዶች ደና ይላሉ፣ ዝም ብሎ አሳጥረው ደና ና ብቻ ይችንህን ያስወጡና ደና ይላሉ። ስለዚህ እንደዚያ ብላችሁ ለመጻፍ ከፈለጋችሁ ደ ማለት ዲ ኢ ነው ብያችኋለሁ። ና ማለት ደግሞ ኤን ኤ ነው። ስለዚህ ደና ብላችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ደህና የሚለውን በዚህ መንገድ እንጨርሳለን ማለት ነው። እስቲ ወደ ቀጣይ ወደ ሰባት ቁጥር እንሂድ። ወይ ማን ምን ወደ ሚለው አለሁ ለሚለው እስኪ እንዴት ሲጻፍ እንዴት እንደሆነ አንድ ባንድ እንይ። አ ማለት ኤ ብቻ ነው የምትሆነው። ለማለት ደግሞ ኤል ኢ ነው የምትሆነው። ሁ ማለት ደግሞ እች ዩ ነው የሚሆነው። ማለት እስቲ አንድ ባንድ በስነ ስርዓት እንያቸው፣ አንድ ባንድ በስነ ስርዓት እንያቸው። ምን ያልኳችሁ አን የራሷን ነው ምጽፋት። አን ለመጻፍ ኤ ብቻ ነው የምትሆነው። አንድ ለመጻፍ ኤ ብቻ ነው የምትሆነው። ለማለት ደግሞ ኤል ኢ ነው። ኤል ይችኛው ኤል ናት፣ ይችኛው ኢ ናት። አንድ ላይ ኤል ኢ ለተብሎ ይነበባል። ሁ ማለት ደግሞ ኤች ዩ መሆን አለበት። ኤች ዩ ከዚህ ላይ እንደምታዩት ኤች ዩ። ስለዚህ አለሁ ብላችሁ ለመጻፍ እንደዚህ አድርጋችሁ ብጽፉ ከሰዎች ጋር በአጭሩ መግባባት መረዳት ትችላላችሁ ማለት ነው። ሲጻፍላችሁም፣ ስጽፉም በዚህ አይነት መንገድ ጻፉ ማለት ነው። ስለዚህ አለሁ የሚለውን በዚህ መንገድ እንጨርሳለን። አሁን ወደ ትኛው ኒድ፣ ወደ ቀጣዩ ኒድ ማለት ነው። ስምንት ቁጥር ማን ነው የሚለው አልሄድም። የሆነ ቦታ ኒድ ትሄዳላችሁ ስትባሉ አልሄድም ትላላችሁ አይደል? ስለዚህ አ ማለት ኤች ናት ብያችኋለሁ። ል ማለት ደግሞ ኤል ናት ብያችኋለሁ። ሄ ማለት ደግሞ ኤች ኢ ነው የምንጠቀመው። አንዳንዴ ደግሞ ኤች አይ ኢ እንጠቀማለን። ድ ማለት ደግሞ ዲን ነው የምንጠቀመው። ም ደግሞ ደግሞ ኤም ነው የምንጠቀመው። እንያቸው እስኪ አንድ ባንድ እዚህ ላይ እንደምታያቸው አ ማለት ኤች ነው የምንጠቀመው። ል ማለት ደግሞ ኤል ነው የምንጠቀመው። ሄ ማለት ደግሞ ኤች ኢ ነው የምንጠቀመው። ዲ ማለት ደግሞ ዲን ብቻ እንጠቀማለን። ም ማለት ደግሞ ኤምን እንጠቀማለን በብዛት ስድስተኛ። የአማርኛ ስድስተኛ ፊደሎች ምንም አይነት ቫውል አይጨምሩም ወይም አናባቢ አይጨምሩም እንደማለት ነው። ብቻቸውን ከሆኑ የራሳቸውን ኮንሶናንትን ብቻ ይይዛሉ ማለት ነው። ስለዚህ ልም ስድስተኛ ናት። ድም ስድስተኛ ነው። ምም ስድስተኛ ስለሆኑ እንደዚ አርጋችሁ ትጽፋላችሁ። ስለዚህ አልሄድም ብላችሁ ለመጻፍ በጠቅላላው ይህንን እንደዚ አርጋችሁ ነው የምትጽፉ ማለት ነው። ማንማን ኤ ኤል ኢ ኢ ዲ ኤም። ስለዚህ አልሄድም የሚለው ትርጉም እንደዚያ አርጎ ይጻፋል ማለት ነው። ቤተሰቦች፣ ወደ ቀጣዩ ስንሄድ ደግሞ ማንም የሚለው ይከብዳል። አይደለም የሚለው ይከብዳል። የሚለውን ስንጽፍ ይህ ማለት ወይ ነው የምትሆነው፣ ስድስተኛ ፊደል ስለሆነች ከማለት ደግሞ ኬ ነው መሆን ያለበት። ብ ማለት ደግሞ ስድስተኛ ፊደል ስለሆነች ቢ ብቻ ትቀመጣለች። ዳ ማለት ደግሞ አራተኛ ፊደል ስለሆነች ቢኤ ኤ ትቀመጣለች። ላ ማለት ደግሞ ኤል ይቀመጣል ማለት ነው። እስኪ በዝርዝር እንየው። ይህ ማለት ዋይን እንጽፋለን። ከማለት ደግሞ ኬ ከማለት ኬ ኢ መሆን አለበት። ኬና ኢ ነው መሆን ያለባቸው። ብ ማለት ስድስተኛ ፊደል ስለሆነች ቢ ብቻ ትሆናለች። ዳ ማለት ደግሞ ዲ ትሆናለች። ዳ ማለት ዲ እና ኤ ነው አንድ ላይ የሚሆነው። ዳ ማለት ዲ ኤ ነው የሚሆነው። ል ስድስተኛ ፊደል ስለሆነ ል ኤል ብቻ ይሆናል ማለት ነው። ከስድስተኛ ፊደሎች ብቻቸውን ነው የሚሆኑ ኮንሶናንትና ባውል ኮንሶናንቶችን ብቻ ነው የሚይዙ ባውሎችን አይይዙም ማለት ነው። ስለዚህ ይከብዳል ብላችሁ ለመጻፍ ስትፈልጉ ዋይ ኬ ኢ ቢ ዲ ኤ ኤል አርጋችሁ አንድ ላይ ይከብዳል የሚለውን በዚህ አይነት መንገድ ትጽፉታላችሁ ማለት ነው። ይከብዳል ብላችሁ ለመጻፍ እንደዚህ አርጋችሁ ነው የምትጠቀሙ ማለት ነው። ወደ ቀጣዩ እንሂድ። እስኪ በዝርዝር አስረኛው ማን ተብሎ ነው የተቀመጠው? ቀላል ነው የሚለው ቀላል ነው ቀላል ነው። ስለዚህ ቀ የሚባለው ፊደል አንዳንዶቹ ሲጽፎት ቀ የሚባለው ፊደል አንዳንዱ ሲጽፉ ኪው ያደርገዋል። አንዳንዶች ደግሞ ኬን ይጠቀም። ከዚህ ላይ እንደምታዩት ማኒላ ለዚህ ላይ ቀላል ነው ነው የለሚነው። ስለዚህ ቀ የምትባለውን ፊደል ለመጻፍ ኬ ኢን የተጠቀሙ ግን ምን እንዴት ነው ኪው ነው የምትጠቀመው። ግን በብዛት ሰው የሚጠቀመው ኬን ነው የሚጠቀመው እና በተለይ በእንግሊዘኛ አማርኛ ሲጻፍ ቀን ሳይሆን ኬ ነው የሚጠቀሙ። ስለዚህ ለዚያ ነው ኬኢ አርጌ ያመጣሁላችሁ። ኬኢ ማለት የመጀመሪያ ፊደል ስለሆነ ማለት ነው። ቀ ላ ማለት ደግሞ ከለቤት አራተኛ ፊደል ኤል ኤ ይሆናል ማለት ነው። ኤ ል ማለት ደግሞ ኤል ብቻ ይሆናል ማለት ነው። ከዚያ ነው ማለት ደግሞ ነው ማለት ደግሞ ነ የምትባለ ኤንኢ የምትሆነው ው ማለት ስድስተኛ ስለሆነች ደብሊው ነው የምትሆኑ። ስለዚህ ቀላል ነው ብላችሁ ለመጻፍ በዚህ መንገድ ነው የምትጽፉት ማለት ነው። ቀላል ነው የሚለውን በዚህ መንገድ ነው የምትጽፉት። ስለዚህ ደህና የሚለውን ይህን ነው የምትጽፉት ዲ ኤች ኤን ኤ፣ አለዚያም ደና ካላችሁ ለማሳጠር ዲ ኤን ኤ። አለሁ አለሁ ብላችሁ ለመጻፍ እዚህ ላይ እንደምታዩት አለሁ ብላችሁ ለመጻፍ ከፈለጋችሁ ኤ ኤል ኢ ኤች ዩ ብላችሁ ተጽፋላችሁ ማለት ነው። አልሄድም የምትሉ ከሆነ አልሄድም ብላችሁ ለመጻፍ የምትፈልጉ ከሆነ አ ል ሄ ድ ም ስለዚህ ኤ ኤል ኤች ኢ ዲ ኤም አልሄድም ለማለት ማለት ነው። ዘጠነኛው ደግሞ ይከብዳል የሚለውን ለመጻፍ ደግሞ ይ ማለት ኢ ከ ብ ዳ ል ስለዚህ ዋይ ማለት ደግሞ ይህ ናት ብያችኋለሁ። ዋይ ኬኢቢዲኤኤል ብላችሁ ይከብዳል ብላችሁ ለመጻፍ በዚህ መንገድ ትሄዳላችሁ ማለት ነው። ቀላል ነው የሚለውን ደግሞ ቀላል ነው የሚለውን ኬ ኢኤል ኤ ኤል እዚያ ነው ለማለት ደግሞ ኤን ኢ ደብሉ ትጠቀማላችሁ። እና ከዚህ ላይ ይችኛው ሀገራ እንዳታጋባችሁ ኪውንም መጠቀም ትችላላችሁ፣ ግን በብዛት ኬን ይጠቀሟታል ማለት እንደዚህ አድርጋችሁ ማንበብ እንግሊዘኛ እንደዚህ አድርጋችሁ እንግሊዘኛ በአማርኛ ቲክቶክ ላይ ዩቲዩብ ላይ በማንኛውም ቦታ ላይ በብዛት ኢትዮጵያ የሆኑ የሚጠቀሙ እንግሊዘኛ በአማርኛ ስለሆነ እንደዚህ አድርጋችሁ በመለማመድ ራሳችሁ ማሳደግ ትችላላችሁ። በዛሬው በክፍል አንድ ያዘጋጀንላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ ደግሞ በክፍል ሁለት በክፍል ሶስት እያለን ይዘንላችሁ ስለምንመጣ፣ ከዛሬ በኋላ እንደዚህ አይነት ቴክስት አፀፃፍ ሲስተሞች መማር ማወቅ የምትፈልጉ ልጆች ይህን ቻናል ሳብስክራይብ ላይክ ሸር እያደረጋችሁ፣ ምክንያቱም ላልደርሳቸው ልጆች እንዲደርሳቸው ማለት ነው። ሌላኛው ደግሞ በግልና በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በኢሞ በቴሌግራም በዋትሳፕ ደውሉን ታገኙናላችሁ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ መልካም ቆይታ።